ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለብዙ ዓመታት በመጠየቅ ቆይታለች። ለአምስተኛ ጊዜ በቅርቡ የኢትዮጵያ ተደራዳሪ ልዑካን በጄኔቭ ተገኝተው መደራደራቸውን የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትር ዶክተር ካሳውን ጎፌ ተናግረዋል። የዓለም ንግድ ድርጅትን መቀላቀልን ሀገራት ቢፈልጉም በውስጡ የያዛቸው ሕጎችን ተፈጻሚ ለማድረግ ከባድ በመሆኑ ለመቀላቀል የሚፈልጉ በርካታ ሀገራት ሳይሳካላቸው ቀርቷል። ከሕጎቹ መካከልም ታሪፍን መቀነስ አሊያም ማስወገድ እንዲሁም ከዓለም ንግድ ድርጅት ጋር የሚጣጣም የንግድ ፖሊሲ መንደፍ እንደ ግዴታ ይታያል። የምጣኔ ሀብት ባለሙያዎች በበኩላቸው ኢትዮጵያ ከሀምሳ በመቶ የሚሆነውን የታክስ ገቢ የሚገኘው ከጉምሩክ ታሪፍ በመሆኑ የዓለም ንግድ ድርጅት አባል መሆኗ ይህንን ገቢ ሊያሳጣት ይችላል የሚል ስጋት እንዳላቸው ይገልጻሉ። አያይዘውም የገቢ ማነስ የሀገር ውስጥ ህዝባዊ አገልግሎቶችን ሊጎዳ እንደሚችልም ይናገራሉ። ታዳጊ ሀገሮች የሚያጡት የታክስ የመሰብሰብ አቅማቸው ሊያጡ ይችላሉ። ለምሳሌ በኢትዮጵያ ኮንቴክስት ብተነው አምሳ ፐርሰንት የሚሆነው የታክስ ገቢ የሚገኘው ከጉምሩክ ከቀረጥ። የደብልዩቲኦ አባል ስንሆን ብዙ ታሪፎች ሊነሱ ይችላሉ። በዛ ምክንያት በዛው ልክ ኢትዮጵያ ጥቅም ማታገኝ ከሆነ ከኤክስፖርት፣ ታዳጊ ሀገሮች ከኢምፖርት የሚያገኙት የታክስ መጠን ይቀንሳል። የንግድና ቀጠና የትስስር ሚኒስቴር ሚኒስትር ዶክተር ካሳሁን ጎፌ በበኩላቸው የዓለም ንግድ ድርጅትን በመቀላቀል የሚፈጠር የገቢ ክፍተት ቢኖርም ብሔራዊ ጥቅምን አደጋ ላይ በሚጥል መልኩ አይሰራም ሲሉም ተናግረዋል። ሚኒስትሩ አክለውም ታዳጊ ሀገራት በመረጡት የታሪፍ ደረጃ መገበያየት እንደሚችሉና ለግብርና ምርቶች እስከ 50 በመቶ እንዲሁም የፋብሪካ ምርቶች ላይ እስከ 35 በመቶ የመደራደር መብት እንዳላቸውም ተናግረዋል። ገቢ ላይ ኢምፓክት የለውም ብዬ በድፍረት መናገር አልችልም። ገቢ ላይ የተወሰነ ጽዕኖ ኖሯል። ግን ገቢያችንን አሽመድምዶ አጠቃላይ መንግስትን እጅ ከሽባ የሚያስር እንዳልሆነ በጣም ማሰብ ይቻላል። በጥንቃቄ የሚሰሩ ስራዎች እየተቀላጠፉ ነው። ከታሪፍ አንጻር በግብርና ምርቶች፣ ከግብርና ውጭ ባሉ ምርቶች ተብሎ የሚከፈሉ ጉዳዮች አሉ። እነኚህ የራሳቸው ባውንድሬቶች አሏቸው። በሬቱ መሰረት ድርድሮች የተደረጉ ነው ያሉት። የዓለም ንግድ ድርጅት አባል መሆን መልካም ቢሆንም ቅሉ በታዳጊ ሀገራት ላይ የንግድ ሚዛን መዛባት ሊያስከትል እንደሚችልና የሀገራት ምርት ማራገፊያ እንዳንሆን ያሰጋል ሲሉ የምጣኔ ሀብት ባለሙያው ረዳት ፕሮፌሰር ዳዊት ታደሰ ይናገራሉ። የሀገር ውስጥ ኢንዱስትሪዎች ካልተበረታቱና ወደ ውጭ የሚላኩ ምርቶች ቁጥር የሚያንስ ከሆነ ፈታኝ ሊያደርገው በመቻሉ ድርጅቱን የመቀላቀያ ጊዜ አሁን አይደለም ይላሉ። ትሬድ ዴፊሲት ሊያጋጥም ይችላል። የንግድ ክፍተት ሚዛን ደፍተት፣ ምክንያቱም የምትልቀው ብዙ ካልሆነና የሚገባው እንደ ልብ የሚገባ ከሆነ ትሬድ ዴፊሲት ሊያጋጥም ይችላል። ያ ደግሞ ለአንድ ሀገር በጣም አስቸጋሪ፣ የምታስገባው ከምትልቀው የምታስገባው ከምትልቀው ከበለጠ የሀገር ትሬድ ዴፊሲት አለው ማለት ነው። በዛ ምክንያት ሀገሮች ሊጎዱ ይችላሉ። በተለይ እንደ ኢትዮጵያ ሀገሮች ነው። የንግድና ቀጠና የትስስር ሚኒስትሩ ካሳሁን ጎፌ በአንጻሩ ይህንን እንደማይቀበሉት ይናገራሉ። የሀገራት የምርት ማራገፊያ እንሆናለን የሚለው ብሂል የቆየ የምጣኔ ሀብት ንድፈ ሀሳብ ነው ይላሉ። ሀገሪቱ ኢኮኖሚያን ዘግታ ያገኘችው ምንድን ነው ማለት ያስፈልጋል ሲሉም ተናግረዋል። አክለውም የሌላ ሀገር ምርቶች ማራገፊያ እንሆናለን የሚለውን በተቃራኒው ማሰብ የሚያሻው ጉዳይ እንደሆነም ተናግረዋል። ይሄ የቆየ ፍልስፍና ነው ብልቲዮ ሲገባ የሸቀጥ ማራገፊያ እንሆናለን ለምንድን ነው ተገልብጦ የማይታየው? እኛ የሸቀጥ ማራገፊያ እንሆናለን ተብለን ለምን አልተሰጋንም? ጂዲፒያችን በአምስት ዓመት ከ2010 እስከ 2015 ባለው ጊዜ ከ85 ቢሊዮን ዶላር ጂዲፒ ወደ 205 ቢሊዮን ዶላር ከደብል በላይ መሄድ ከቻለ የኢትዮጵያ ኢኮኖሚ አሁን ባለው ሁኔታ በሚቀጥሉት 5-6 ዓመታት ጊዜ ውስጥ አሁን ደብል የሚያደርግ ከሆነ 400 ቢሊዮን ዶላር ጂዲፒ ያለው ሀገር ባለ ግዙፍ ጂዲፒ ነው፣ ባለግዙፍ ኢኮኖሚ ነው ማለት ነው። ሌሎች ያልፈሩትን ትንንሽ የአፍሪካ ሀገራት ያልፈሩትን ነገር ለምን ለእኛ ብቻ ሲሆን ወደ ፍራጫ ምንጭ ይመጣል? ኢትዮጵያ በ26 የዓለም ንግድ ድርጅት አባል የመሆን ተስፋ እንዳላት የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትር ዶክተር ካሳሁን ጎፊ ገልጸዋል።